በዚህ ቤዛ ሰላሳ ዘጠኝ ይዤላችሁ መጥቻለሁ። ሶራፌል፣ ይሄ ሳሚ ሶራፌልን እንደበደበው እኔ ጥፋተኛ። የዛኔ ሳሚ እና እኔ እንዴት እንደተገናኘን ባልነግርህ ኑሮ ይህ አይፈጠርም ነበር። አይዞ ሱራፌል፣ ደግሞ ድጋሜ እዚህ ቤት አይገባም ነበር። ወይኔ በጣም ተጎድቷል እንዴ! ካልሆነ ለምን ሐኪም ቤት አይሄድም? ሳሮን፣ አንቺ ከዚህ ነገር የሚያገባሽ ነገር የለም። አሁን ግቢ ወደ ውስጥ ነው ምልሽ፣ ግቢ። እንዴት ተዋት እስኪ ልጅቷ ምን አረገች? ልጅቷ ምኗም ነገር እያማረኝ አይደለም እንህልጅቷ ምን ታርግ? ምንም እኮ አላረገችም። እንጅርተ ዶክተሩ ጋር እንደሚሰራ ታውቅ ነበር። ይህ ሳሚ እኮ እኔን ለማጥቃት ነው የሚፈልገው። ዝም ብሎ እኮ ነው። ግን እኮ አሁን እሱ ዛሬም ትናንትና ጋር ነው ያለው። ለማንኛውም አንተ ያደረግከውን ሁሉ አድርገሃል። ከዚህ በኋላ ግን ለእኔቶ ይሄ በትዳር ላይ የታሰበ ትልቅ ጥቃት ነው ይሄ ራሱ እስኪ ራሱ ሻንች መልሽልኝ ከዚህ በኋላ የአንችን ንብረት እኔ ይፈልጋለሁ ቆይ ሱራፌል እኔ ከመንኩ አይ በቃ ለምን ለሰው ትጨነቃለህ ያ ቅንጅርቲ ለሰው ሲዋራ ሰምቸዋለሁ ነው የሚለው ቆይ ታዲያ አንቺም ይሄን ነገር እያመንሽ ነው መቼም የሆነ ነገር ብደብቅ ለእኔ ትነግረኛለህ ትነግረኝ ነበር አይደል አይሽ አይደል ቤዛ ዛሬም ጥርጣሬ ላይ ነው ያለሽ ከዚህ በኋላ አንቺን እንጂ ገንዘብሽን እንደማልፈልግ አሳይሻለሁ በትክክለኝነት በእርግጠኝነት እንዲህ ምን ልታደርግ ነው እሱንማ የምናየው የሆነ ቅንጅርቴ ቅንጅርቴ ሰሞኑን ሆስፒታል ታመሻል ተባለ ታስረሻል ተባለ ምን ፈልገህ ነው ዶክተር ኤውል አጠገቤ ረቅ ካሁን በኋላ እኔ ቅንጅርቴ ማንም የሚፈራህ የለም ዶክተር አንገታችንን ደፍተን እንኖራል ብለን እንጂ ከማንም አናንስም። እሺ አንድ ሰካራም ከቱቦ ውስጥ ወርቆ ብን ብሎ የወደቀ ሰካራም ድንገት ወንድነት ሲሰማው እንዲህ ነው። ድንገት ሲነሳ እንደ መሳቅ የሚያስቅ ነገር የለም እኮ። የሚገርም ነው። ከህይወታችሁ ውጣ ብያለሁ ዶክተር ከህይወታችሁ ውጣ ቤዛ ወይም ቢሆን ተዋት ብያለሁ ተዋት። ስለ ቤዛ ምን አባኪ አገባል? ምን አባኪ አገባል? ባክል ቅቅን ማገባብ ካባካ ትግባ። ኑሮህን ዝም ብለህ ኑር ባክል ቅቅ። እኔ ዶክተር ቆንጠጥ አርጌ እየለቀኳችሁ ነው እንደዚህ ዝም የሆናችሁት። ከአሁን በኋላ እምነቃችሁ እንዳይመለስላችሁ። ቅንጅርቴ ከመንጣቱ በፊት እኮ ሁሉም ነገር ሰላም ነበር። ለእናንተ ነዋ ሰላሙ ሉሲ፣ ለእኔ ሳይሆን ለእናንተ ነው። ሳሚ፣ ሲጀመር ለአንተ ምንም እኔ አያገባኝም። ሲጀመር አንተ ምንም ነገር ከአሁን በኋላ እንደፈለግከው መሆን ትችላለህ። ሳሚ፣ በነገራችን ላይ ዋሽቸሽ ነበር ሉሲ። ያ ቪዲዮ ዛሬ ምጅ ላይ ያለ እኮ መቻጥቸው አሁን እኮ ሁለቱ በጣም ፍቅር ላይ ነው ያሉት። ያ ቪዲዮ ለሱራፊል እንዴት ስጋት ሊሆንበት ይችላል? ቆያንቺ፣ ሉሲ ለሱራፌል ነው እያገሻለሽው ወይስ ለእኔ? ለአንተ እንትን የት ነው። እንደ ፈለግከው ዛሬም ቢሆን ሀሱራፌል ጎን ነኝ። እሺ፣ እነዚህ ምን ትሰሪያለሽ? እጃ ወደ እነሱ። ሳሚ፣ ጭራሽ ቤት እያባረርከኝ። ለነገሩ እኔ አልፈርድብህም። አንዲት መድረሻ ያጣይ ሴት ማን ይፈልጋታል? እንዴ፣ ኩሻዬ፣ እኔ እኮ እንደሱ ማለት ፈልጌ አይደለም። በቃ አድላሉ፣ በቃ አርኩኝ። እንዲ ኩጫ ኩጫ፣ ራፌል አሁንም ያንን ቪዲዮ ሳሚ ጋር አለ። ዛሬ ተጣልተን ወጥቼ ነው የመጣሁት። አሁንም ለፖሊስ ሊሰጠው ይችላል። እንዴ ሉሲዬ፣ ዛሬም ቪዲዮ ያንን ቪዲዮ እጁ ላይ አለ። ሳሚ ልጅ ላይ አለ። በቃ ይሄ ነገር ሰልችቶኛል። ለቤዛ ነግራት አለ። ቻው ሉሲ። ቤዛ፣ እኔ ይሄ ነገር በጣም ስልችት ነው ያለኝ። ቃየተስ ተታክሏል። መህድ ይፈልጋለሁ። እንዴ በዚህ ምክንያት ነው እንዴ ጥላኝ መከደው? ስራፌል ቆይ፣ እኔ ባለቤቷ እያለሁ እሱ ጥልቅ አርጎት ነው ያንን ቪዲዮ የሚሰጠው ለፖሊስ። ይህም ማይረባ ጨዋታ በጣም ስርችት ብሎኛል። ቢዛ እስኪ እንለያይና ሁሉም ደስ ይበላቸው። እኔ ደስ አይለኝማ። ቋንተ ግን መቼ ነው ለእኔ ስሜት የምትጨነቀው? እኔ በዚህ ሰዓት ከአንተ ውጪ ማንንም የማምነው ሰው የለም ካንተ በላይ እኮ የማፈቅረው ሰው የለም እሺ በቃ ቤዝዬ የኔ ቆንጆ በቃ ይቅርታ ይቅሩታ ይቅር በይ ሳሮን ሳሮን እንዴት ነሽ አልደነገሽም እንዴ እኔ እኮ ዶክተር ነኝ እኔ ማሳሚ ህነ ቤዛ ቤተሰብ ላይ ልኳል ሲባል የኔዋ ሳሮን መሆኗን አላወኩም ነበር ዶክተር፣ ቆይ ለምንድን ነው ግን ሁላችሁም ሱራፌልን መበቀል የምትፈልጉት? አንተና ሳሚ ትታዋወቃላችሁ እንዴ? ለነገሩ አንድን ሰው ለመጉዳት ሁለታችሁም የምትፈላለጉ ሰዎች አይደላችሁም። እን እንዴ፣ ሳሚን አታውቀውም ዶክተር? እኔ እዛ ቤት መግባት የልጅሽ ባግራውንድ ማጥናት ጀመርኩ። አንችን የሚያስጠናም ሰው ልኬ ነበር። ታዲያ ልጅሽን የምትንከባከበው ልጅ ጠፍታብኛል። ልጅሽ ጠፍታብኛል። ይቻላል። ልጅሽም እንዲ። ኦኬ። ዶክተር ከልጄ ራቅ፣ ከልጄ ራቅ። ልጅን ተዋት ብያለሁ። አንተ የተረገምክ ርጉም። ከዛ በፊት እስኪ አንድ ቪዲዮ ላሳይሽ። ሰሩ ወይኔ ልጄ፣ ልጄ ወይኔ ልጄ እባክህ ዶክተር፣ በፈጠረ አምላክ እባክህ፣ ሮቤል ልለምን። ልጄ ምን አደረገች? ልጄ ምን አደረገች? እባክህ ልለምን። ልጄ ምንድን ነው ያደረጋት? እዚህ ነገር እኮ የለችበትም። እባክህ ተነሽ፣ ሳሮ እግሬ ስር ተነሽ። አሁን ተነሽ፣ እግሬ ስር። እኔ ከልጅሽ ጋር ምንም ጠብ የለኝም። አመፈልገው እርግጠኛ ነኝ ቪዲዮ ከአንቺ ጋር መሆን አለበት። ስለዚህ ቪዲዮን ታመጫልሽ። እባክህ ዶክተር እኔ ምንም አይነት ቪዲዮ፣ በእርግጥ በቪዲዮ አስፈራርቼ ሱራፌልን ገንዘብ ተቀብየው ነበረ። እባክህ በልጅ አምላክ ለምን በልጄ የምልልሃለሁ፣ ወዲያውኑ ነው ከስልኬ ላይ ያጠፋሁት። ሰው እንዴት በገዛ ልጁ ቁማር ይጫወታል? ቪዲዮውን አንጪ። እባክህ ሮቤል በልጄ ምልልሃለሁ፣ ምንም አይነት ቪዲዮ የለኝም። ጥሩ ያልሽውም በሙሉ አምኝልሻለሁ። ግን ካሁን በኋላ ያንን ለማካካስ ሌላ ቪዲዮ ትሰሪልኛለሽ ማለት ነው። ምን ዶክተር? እንዲያውም ያን ቪዲዮ እንኳን ጠፋ። ከፕላን ኤ ፕላን ቢ የበለጠ ነው። እንደውም አስበሽ አልመሽ የምታደርጊው ነገር አንዳንዴ ግን ስኬታማ አማ ትሆኝበታለሽ ስለዚህ ወደ ፕላን ቢ እንሂድ ሩቤል ግን ምንድን ነው የምፈልገው አላደርገውም እባክን ሩቤል ሌላ ነገር እዘዘኝ ይህንን አላደርገውም እንግዲህ አንቺ ታውቂያለሽ ሳሮ እኔ ምርጫያን ሰጥቼሻለሁ እንግዲያውስ ሌላው ምርጫሽ መርዝ ሰጥሻለሁ ለቤዛ ቤዛን ትገለታለሽ ይህንንም አላደርገውም። በእርግጥ አንቺ ልጅሽን ማጣት ትፈልጋለች? አይ አይደለም፣ አይደለም። እንግዲያውስ ያለሽ ምርጫ ወይ ሱራፌል ጋር ተኝቶ ቪዲዮ መስራት ወይም ቤዛም መግደል ነው። በቃ ተስማምቻለሁ። ልጅን ማጣት አልፈልግም። በቃ እሺ፣ ደሱ ይሻልሻል። ባይሆን ምንም አይነት ስህተት ማየት አልፈልግም። ስራሽን በትክክል ተወጭሽ። ቻው እንግዲህ። ልጅን ከያዘብኝ ሮቤል የግድ ሱራፌል ጋር ይህን ነገር ማድረግ አለብኝ። አንተ የተረገምክ ሮቤል፣ ከምን ውስጥ ነው የከተትከኝ? ሳሚም፣ ከምን ውስጥ ከተከኝ ሳሚ። ቤዛ ስመጣ ይህንን ነገር የግድ ማድረግ አለብኝ፣ ያለ ብለዛ ልጅን አጣለሁ። እንግዲህ በጣም ያሳዝናል። ይቺ ሳሮንን ልጇን ይዞ ይሄ መናጤ ዶክተር በጣም ሲያስጨንቃት ነበረ። ያ ቤዛን ከመግደል አለብሽ፣ ያ ደግሞ ሱራፌል ጋር መተኛት አለብሽ ብሎ በጣም በጭንቅ ላይ ነው ያለችው እሷ። ስራዬን ቀይር ያለው በጣም ጥሩ ቤተሰብ አገኘው ስትል እሱ ደግሞ ይሄ የጨካኝ ዶክተር እንደዚህ አይነት ጣጣ ውስጥ ከተታት ማለት ነው። እንግዲህ ሳሚም እዛ ለቤዛ ብሎ ስለላካት በጣም ጭንቅ ውስጥ ነው ያለችው ሳሮን። በጣም ያሳዝናል። ቤተሰብ ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ ተከታተሉኝ። ባይባይ ባይ። ደህና እንገናኝ ላይክ፣ ሰብስክራይብ እያረጋችሁ ደግሞ የምታበረታቱኝም ያመሰግናል። የኔ ውዶች፣ ባይ ባይ።